ሰላም ወራህመቱላሂ ወበረካቱ ውድ የቲቪ ቻናል ቢት ሰዎች እንዴት ናችሁ ደህና ናችሁ ነው ጋር ሁሉ ሰላም አልহামዱሊላ ቅድም በሲሊቨር ነበር ይሰራውላችሁ አሁን ደግሞ በኦሞ ይሄ የርክብ ተዛዝ ነው ማለት ነው ወደ ሐይቅ የሚላክ ነው ከመጋረጃ ጋር ማች አርጋ አዛኛል እንግዲህ የነጋዴ ነው ላችኋለሁ እንግዲህ እናንተም እዘዙ እንግዲህ ውድ የኢትዮ ቤተሰቦቼ ለንግድ የምትፈልጉ እንዲሁም ለቤተሰብ ሀዲያ ለሰርግ ማንኛውንም ለበቆብ ማሰራት የምትፈልጉ ማንኛውም አቅርቦት አለኝ ማለት ነው። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ ቪዲዮ ከተመቻችሁ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑላችኋለሁ እንግዲህ በጣም የሚያማመር ቪዲዮ ይዤላችሁ ቀርባለሁ። እንግዲህ ውድ ቤተሰቦቼ አረቢያ መጅልስ ጭምር እንዲሁም ሙሉ የወይ እቃጭስ አቀርብላችኋለሁኝ። ይሄ እንግዲህ 24 ራስ ጨርቅ ስምንት ፊራዥ። የፍሬንች ዶር መጋረጃ አዛኛለች ማለት ነው። ያው እሷም ዩቱበር ነች። ሀይቅ ነው የምትኖረው። ትረከበኛለች ማለት ነው። እላችኋለሁ እንግዲህ ውድ ደንበኞቼ ስራዬን ወደው እላችኋለሁኝ። እናንተም እንግዲህ እዘዙ። በአንደኛ ማቴሪያል ሙሉን አንደኛ አንደኛ ነው የምጠቀመው። እዚህ ጋር እንግዲህ የምታውቁት ማንችኒ ዩኒፎርም ነው ይሄ፣ በአንደኛ ደረጃ ከውስጥ ያለውም ከስፖንጁ ጋር ላይለን አለ። ስፖንጅ ደግሞ ባለ አንደኛው ነው ሁሉንም የምጠቀመው በአንደኛው በአንደኛው ነው። እንደምታዩት ሶስት ተለጣፊ ያለው ዙሪያ ከሽከሽ አለው ማለት ነው። እንግዲህ ለርክብ ሲሆን አስተያየት አለው ማለት ነው። በችርቻሮ እና በርክብ አንድ አይደለም ዋጋው። ለማንኛውም ሁላችሁም በውስጥ አናግሮኝ ዲስካውንት አወጣላችኋለሁ ማለት ነው። እንግዲህ ወደ ደንበኞቼ እንሻ አላህ ረመዳንም እየደረሰ ነው። አላህ በሰላም ያደርሰን እና ለረመዳንም ከወዲሁ እያዘዙኝ ነው ማለት ነው። ረመዳን ላይ ብዙ ወረፋ ስለሚበዛ እናንተም እዘዙ ላችኋለሁኝ። መጋረጃው እንደምታዩት ከፋይ ማኪንግ ነው። እንግዲህ ይሄ እንደምታዩት መጋረጃ ብዙ አይነት አለ። ከፋይ ማኪንግ አለ፣ የዳንቴል መጋረጃ አለ፣ ስስ በስስ አለ፣ ኳሊቲ አለ፣ ብዙ አይነት መጋረጃዎች አሉ። እንዲሁም ደግሞ በዚሁ በትራስ ጨርቁ ላይ ተቆርጦ የሚሰራለ እሱም ትዛዝ አለኝ። እሱንም ኢንሻላህ ሰርቼ ያሳያችኋለሁ። እንግዲህ ከትራስ ጨርቁ ተቆርጦ የሚሰራውም ትዛዝ አለኝ ማለት ነው። እናንተ ደግሞ አበረታቱኝ፣ ቻናሉን አሳድጉልኝ። እንግዲህ አያስከፍልም ላይክ አድርጉ። ማየት ብቻ አይደለም፣ ሼር አድርጉ ሰብስክራይብ አድርጉ። ቻናሉ የቆየ ቻናል ነው፣ እንግዲህ እይታ የለውም፣ አሳድጉልኝ እላችኋለሁ። እንግዲህ ውድ ደንበኞቼ፣ እኔ የምገኘው ኢትዮጵያ ውስጥ ወሎ ከሚሴ አረፋ የገበያ ማዕከል አርባ አንድ ቁጥር እገኛለሁኝ። መታችሁ በአካል ማሰራት የምትፈልጉ መታችሁ ማሰራት ትችላላችሁ፣ እንዲሁም በኦንላይን ማዘዝ የምትፈልጉ ማዘዝ ትችላላችሁ ማለት ነው። ኢንሻአላህ ሩቅ የሆናችሁትን ደግሞ በትራንስፖርት ልክላችኋለሁ ማለት ነው። ይህን ስራ ከጀመርኩ እንግዲህ አምስት ዓመት ጨርሼ ስድስተኛ እዣለሁ። አልሐምዱሊላ ረቢ ልዓለሚን እስካሁን ምንም እንግዲህ ወቀሳ ያቀረበብኝ ሰ የለም። ሁሉም የሚያመሰግነኝ ዱዓ የሚያደርጉልኝ ናቸው። ቤተሰብ ጋር የደረሰው ዱዓ የሚያደርግልኝ ነው እንጂ እስካሁን ምንም ወቀሳ የደረሰብኝ የለም ማለት ነው። አልሐምዱሊላ እኔም እንግዲህ ጥራቱን የጠበቀ ነገር ነው ማቀርበው። እነሱ አምነውኝ ሲያዙኝ፣ እኔም ደግሞ መታ ታማኝነቴን መጠበቅ አለብኝ ማለት ነው። እዚህ ዱንያ ላይ እንግዲህ ስንሰራ ስራ ስራ ብቻ ሳይሆን አኪራችንን ማሰብ ስላለብን እነሱ አያዩንም ብለን የማይሆን ነገር ማቅረብ የለብንም ማለት ነው። ለስራችንም ጥራት ስንል ማለት ነው፣ ደንበኛ ለመያዝም ሲባል ለአኪራችንም ሲባል ብዙ ነገር አለ እንግዲህ እዚህ ጋር እላችኋለሁ። እንግዲህ ውድይት ቤተሰቦቼ፣ በሀቅ የሰራ ነው እንግዲህ ትልቅ ደረጃ የሚደርሰው ላችኋለሁኝ። እንግዲህ ለዛሬ ያስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁኝ። እንግዲህ ወሰላሙ አለይኩም ወራህመቱላሂ በረካቱ።